ደረጃ ትወርዳለህ ብዬ አልጠበቅኩም። እኔ የዲኤን ውጤት መተክ ውጤቱ ትክክለኛ ውጤቱን ትነግረኛለህ ብዬም ተስፋ አላደረኩም፣ ግን ደግሞ ለዚህ ደረጃ ደግሞ ትወርዳለህ ብዬ አላሰብኩም በጨራሽ ማለት። በእርግጥ በእርግድ ላይ ወተክ አዎ፣ ደግሞ እዚህ ጋር አለኝ እና በጣም ይቅርታ እንደማትናቃለ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ተከበራችሁ የሷዎች ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ምን አልሐምዱሊላ። እንግዲህ ሱመያ ዛሬ መልስ ሰጥታለች ማለት ነው። እውነት ሰይድ የራሱ ልጅ ቢሆን የፈጠር ልጁ ቢሆን ይሄንን አይልም ነበር ብላለች ማለት ነው። ምክንያቱም እንደት ልማልልሽ ልሽ ይለኛል ብላለች። በእርግጥ እውነት ነው። ምክንያቱም ልጅቷ እንዴት ከየመን ልትጠፋ ቻለች ብዬ ነበር በትናንትናው ቪዲዮ፣ የተለቀኩት ቪዲዮ አይታችሁ ከሆነ እንዴት ሲጀመር ልጅቷ ልትወጣ ትችላለች ከየመን። ሁለተኛ ከባሏ ጋር ትጣልታለች ብሎ ያለው ከሱ ጋር ባለው ነገር ነው ወይ? ግልጽ አላረገም። እስኪ ቪዲዮውን አይተን መለስ፣ አብራችሁኝ ቆዩ። በመጀመሪያ ደረጃ በጣም ብዙ ሰው የሚመስላችሁ ብሎ ያስባል፣ ብሎ ያወራል። እሱ የትና የት ርቀት እንደሄደ ቪዲዮ ልማልና አመኝኝ ከምርመራ ውጪ አንተ መሀል ደውቃ አላስፈራክ። ምርምሩ ምን አስፈራክ? አንተ ከፈጣሪ ከፈጠረ አምላክ ዶክተር ትፈራለህ? ምንም ነገር ከሌለበት ዶክተር ምን ያስፈራክ? ነው የሚጠየቀው። አሁን ሰማችሁ? የሰላም ፓስፖርት አልሰጥም። ለምን ስለያዘ? ለምንድን ነው ያዘው?

ሰውረባት ምናምን ነገር ምናምን ብሎ ይደፋፍነዋል። አንተ ልጅ እንግዲህ እንደ ሰማናት ሱመያ እንግዲህ መልስ ሰጣለች። እውነት የእሱ ልጅ ባይሆን እንደዚህ አይልም ነበር ብላለች። እውነት ነው እውነት የእሱ ልጅ ባይሆን ይሄን ያክል አይጋፈጥም ነበረ። እንደገና ደግሞ ያን ያክል አሁን እንትን ሐኪም ቤት ሄደው ውጤት ለማምጣት ይሄን ያክል ሲጀመር፣ በነገራችን ላይ እሱ ስለ ውጤቱ ሳይሆን አሁን ላይ እያሳሰበ ያለው ስለሚሞሪው ነው። በነገራችን ላይ ስለ ሚሞሪ ነው እያሳሰበ ያለው። እዛ ጋር ለምንድን የሄደችው ሰላም ነው እያለ ያለው ማለት ነው። በቃ ሰላም የሄደችበት እዛ የእሱ አሁን እየበላውና እያንገበገበ ያለው ሰላም ለምን የምን ሄደች። አንድ ሁለተኛ ደግሞ ሚሞሪስ የት አለ ሲጀምር አሁን ላይ ሚሞ ስለሚሞሪ አይደለም እየተወራ ያለው። እየተወራ ያለው ስለ በፊቱ ስለዚህኛው ትዳሩ አይደለም እየተወራ ያለው ስለ ሱማያ ነው። ስለዚህ አሁን ይሄንኛውን ተመልሱ፣ ይሄንኛውን ዝጋ። ማስገባቱ ምን ይሉታል ማለት የህፃን ልጅ ጨዋታ ለምን ይጫወታል? በነገራችን ላይ ሳይድ የህፃን ልጅ ጨዋታ ለምን ይጫወታል ማለት አንድ ነገር፣ እሱ የፈለገው ልጆቹን ለማየት ነው አይደለ እንዴ? ልጆቹም ለማየት እስከሆነ ድረስ ሰላም በዚህ ሄዴት ሰላም በዚህ መጠስ፣ በቃ ካለለበት እኮ ማንም በዚህ እንዳ ማንም በዛ ሄድ ኬር አይመለከተውም። በቃ ልጆቹን ለማየት ያንን አርግ የተባለውን አድርጎ ወደ ልጆቹ ጋር መመለስ፣ በቃ አለቀ። አሁን ሱማያ እንግዲህ ቃሏንም መጠፈ ታደርጋለች። ያው እንግዲህ በእኛ ፊት ቃል ገብታ ነበረ። ቃሉን ያላከበርከው ደግሞ አንተ ካልሆ እስከሆንክ ድረስ ምንም አድርጋ ይችላል። ምክንያቱም አንድ ሰው የሚፈልገውን ሰው ለማድረግ ምንም ይሆናል። ግን አንተ ያንን አይደለም ያደረከው ማለት ነው። ሌላ እንደገና ሌላ አንተር ነው ይሄ መዘዝከው ሌላ ችግር ይሄ መዘዝከው ማለት ነው በራሳ ላይና ከባድ ነው። እስኪ እናንተ ደግሞ ኮሜንት ላይ ምን ትላላችሁ ማለት ነው። ላይክ፣ ሼር ሰብስክራይብ ማድረጋችሁን እንዳይረሳ ማለት ነው። እንግዲህ ሳይድ በዚህ መልኩ ከየመን ላይ ይገኛል ማለት ነው። ከባድ ነው። ለምን የሰላምንም ፓስፖርት ፓስፖርቷን ይዞባታል ማለት ነው። ምክንያቱም ከሷ የምፈልገው ነገር አለም ማጠራው ነገር አለ ብሏል። እንግዲህ የሚያጠራው ምንድን ነው እንግዲህ አብረን የምናይ ይሆናል። እኛ እንግዲህ እሷን ፓስፖርቱን ሳይሆን ፓስፖርቱን ሳይሆን ፓስፖርቱን ሳይሆን እንተር የተባለው ፓስፖርቱን ነው። ምንድን የልጅቱን የእሱን ሚሞሪ አይደለም ሂዳንት የተባለው ወይም ደግሞ ሚሞሪ አይደለም ሂዳ አጣራ የተባለ አጣራ የተባለው ስለ ልጅና ስለ ልጅ ነው አለው ስለተባለው ልጅና ልጅ ነው። እዛ ሄዶ ግን እንደዚህ ብስፈልግ እንደ ሲጀመር እሷ እኮ ሰው እኮ ናት እንደ ቁጫኛ አይደለች፣ ወይም ደግሞ እንትን ይሄ ዝም ብሎ ውጭ ላይ የምትቀመጥ አይደለች። በመኪና እየዞርክ የምትፈልገው ሲጀመር እንዴ አድራሻዋን እንዴት አታጠፋ? ስጀመር እሷ ልጅ ብላ ካለች ደግሞ እንዴት አድራሻዋን ሙስተሄ ላታጠፋም? አንተ አውቀህ በብር በሆነ ነገር ደልላ ወይም ከገራ ሰጡታ ካልሆነ በስተቀር ሙስተሄ። አንደኛ ራሷ መታ ለምን ተናገሬ ልጇ ባይሆን እኔ እርግጠኛ መሆኑ ነገር እራሷ መታ ለስሙዬ እያስተናገር ልጇ በ- አንደኛ ሴትነቱ አለ፣ ሁለተኛ ልጇ ነው። እንዴት ያንን ነገር መታ ደፍራ ትናገራች? አድሞ ይሄ ሙድ ተመልካቾች፣ እስኪ እናንተ ደግሞ ሀሳብ አስተያየታችሁን አስቀምጡልኝ። እንደ እኔ እንደ እኔ ሰይድን አልደግፍኩትም ማለት ነው። ምክንያቱም ብዙ ነገሮች እያበላሽ ነው፣ አቃናለሁ ሲል እያበላሽ ስለሆነ ማለት ነው እና ምን ትላላችሁ? ማለት ነው እናንተስ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ሰላም።